ሰላም ተናስተልኙ የቻናላችን ተከታዮች የዛሬ አዳዲስ መረጃዎችን ይዘን ይቀርበናል። ስለዚህታችን ፍጻሜ እንትካቱ ሊገብዝን አርሳት እናስቀድማለን። ሰሞኑን በጂንካ ከተማ የታየ ወረርሽኝ ከኢቦላ ቫይረስ የከፋ መሆኑ ተረጋገጠ። የውጭ ጉዳይ ሚኒስትር ጌዴኦን ጢሞቴዎስ ኤርትራ በኢትዮጵያ የተባጫሪነት ድርጊት የፈጸመች መሆኑን በመግለጽ ኢትዮጵያ ያደረጋቸው ያለው ያልተገደበ ትዕግሥት እንደማይቀጥል አስጠንቅቀዋል። የኡጋንዳው ፕሬዝዳንት የባሕር በር ካላገኘን ጦርነት ይኖራል ማለታቸውን ተከትሎ ኬንያን ስጋት ላይ ይመጣሉና አሜሪካ ለሱዳኑ አርኤስኤፍ የሚሰጠው የጦር መሳሪያ አቅርቦት እንዲቋረጥ ዓለም አቀፍ ጥሪ ማቅረቧ የተመለከቱ መረጃዎችን ይዘናል። አብራችን ቆዩ። በደቡብ ኢትዮጵያ የተከሰተው አዲስ ወረርሽኝ መንስኤው ማርበርግ ቫይረስ መሆኑ ጤና ሚኒስቴር አስታወቀ። ወረርሽኙ ከኢቮላ ቫይረስም የከፋ መሆኑ ተረጋግተዋል። የጤና ሚኒስቴሩ በደቡብ ኢትዮጵያ ክልል በጂንካ ከተማ የሄሞራጂክ ፌቨር በሽታ መከሰቱንና የበሽታውን ምንነት በማረጋገጥ ላይ መሆኑ መግለጽ ይታወቃል። ሚኒስትሩ ትላንት ባወጣው መግለጫ የበሽታው መንስኤ ማርበርግ ቫይረስ መሆኑ መለየት እንደተቻለ አስታውቋል። የዘረመል ምርመራው የተከናወነው በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ብሔራዊ ሪፈረንስ ላቦራቶሪ ነው ብለዋል። መግለጫው በዚህም የዘረመል ምርመራ በአሁኑ ሰዓት ኢትዮጵያ ውስጥ የተገኘው ቫይረስ ሌሎች ምስራቅ አፍሪካ ሀገራት ላይ ከዚህ በፊት ከተከሰቱት ጋር ተመሳሳይ ዝርያ ያለው መሆኑ ታውቋል ነው ያለው። በተጨማሪ አዲሱ የበሽታውን ምልክት ያሳየ ወይም በቫይረሱ የተጠረጠረ ሰው እንዳልተገኘ ሚኒስትሩ ያሳወቀ ሲሆን፣ በአሁኑ ሰዓት የተለያዩ የሙያ ስብጥር ያካተተ ከፍተኛ ፈጣን ምላሽ ሰጪ ቡድን ወደ ክልሉ በመላክ በሽታውን የመከላከልና የመቆጣጠር ስራዎች እየሰሩ ይገኛሉ ብለዋል። ከነዚህም ውስጥ የማህበረሰብ አቀፍ የቅኝት ስራዎች፣ በቫይረስ የተያዙ ሰዎች ለይቶ ማከም፣ የማህበረሰብ ግንዛቤ ማስጨበጫ ስራዎች እና ከተጠረጠሩ ሰዎች ጋር ንክክ ያላቸውን ሰዎች የመለየት ስራዎች እየተከናወኑ መሆኑን ገልጸዋል። በሀገር አቀፍ እንዲሁም በክልል ደረጃ የህብረተሰብ ጤና አደጋዎች የክስተት አስተዳደር ስርዓት ተቋምን ፈጣን ምላሽ ስራዎችን በማስተባበር ላይ እንደሚገኝም በተያዘ ዜና ሰሞኑ በጂንካ ከተማ የታየ ወረርሽኝ ከኢቦላ ቫይረስ የከፋ መሆኑ ተረጋግጠዋል። ወረርሽኙ ማርበርግ የተሰኘ ቫይረስ የሚያስከትሉ በሽታ መሆኑን የኢትዮጵያ ጤና ሚኒስትር አረጋግጠዋል። የአሜሪካው የበሽታ መቆጣጠርና መከላከል ማዕከል ሲዲሲ ደግሞ ቫይረሱን ብዙም የማይከሰት ግን በጣም የከፋ በሽታ በማለት የገለጸው ሲሆን ገዳይ ሊሆን ይችላል ብለዋል። በሽታው ከግብፅ የፍራፍሬ ሌሊት ወፍ ወይም ኢጅፕሽያን ፍሩት ባት የሚመጣ ሲሆን በህመሙ ከሚያዙ ሰዎች ውስጥ ግማሽ ያህሉ ህይወታቸው እንደሚያልፍ ጥናቶች ያሳያሉ። በሽታ የሚተላለፈው በሰውነት ፈሳሽ ንፍቅ ሲሆን ህክምናው ደግሞ እረፍትና ፈሳሽ አብስቶ መውሰድ መሆን ተዘግቧል። ህብረተሰቡ የቫይረስን መተላለፊያ መንገድ በመረዳት አስፈላጊውን ጥንቃቄ ማድረግ እንዳለበት ማስገንዘቢያ ይሰጠ ይገኛል። ኢትዮጵያ ዘላቂና ደህንነቱ የተጠበቀ የባህር መዳረሻ በአስቸኮ ያስፈልጋታል ሲሉ የውጭ ጉዳይ ሚኒስትር ጌዴኦን ጢሞቴዎስ ገለጹ። ሚኒስትሩ የአዲስ አበባ ዩኒቨርሲቲና ሆርን ሪቪው በጋራ በዘጋጁት የውጭ ግንኙነት ፖሊሲ መድረክ ላይ ባደረጉት ንግግር ነው። በወቅታዊ የአፍሪካ ቀንድ ጉዳዮችና በኢትዮጵያ የውጭ ግንኙነት ፖሊሲ ዙሪያ ማብራሪያ ሰጥተዋል። መድረኩ መቀመጫቸውን አዲስ አበባ ያደረጉ የዲፕሎማቲክ ማህበረሰቦች፣ የሲቪል ማህበረሰብ ድርጅቶችና የብዙሀን መገናኛ አባላት በአንድ ላይ ያሰባሰበ ነው። የኢትዮጵያ ውጭ ግንኙነት ፖሊሲ፣ የአፍሪካ ቀንድ ኢታዎች እና በኢትዮጵያና በኤርትራ መካከል ስላለው ወቅታዊ ሁኔታ ላይ በማተኮር ጥልቅ ውይይት ለማድረግ ያለን መድረክም ነው። የውጭ ጉዳይ ሚኒስትሩ ጌዴኦን ጢሞቴዎስ በዚህም መድረክ ላይ በሰጡት ማብራሪያ ከ130 ሚሊዮን በላይ ሕዝብ ያላት ሀገር የኢኮኖሚ እድገትንና ልማትን ለማስቀጠል አስተማማኝ የባህር መዳረሻ እንደሚያስፈልግ ተናግረዋል። የባህር በር ተደራሽነት ለኢትዮጵያ የህልውና ጉዳይ መሆንም ገልጸዋል። ከኤርትራ ጋር ስላለው ግንኙነት ሲገልጹም ኢትዮጵያ ምንም እንኳ የጠብ አጫሪነት ድርጊት ቢፈጸምባትም ከፍተኛ ትዕግሥት እንዳሳየው ጠቁመው፣ እንዲህ አይነት ያልተገደበ ትዕግሥት ግን በዘላቂነት ይኖራል ማለት አይደለም ሲሉም አስጠንቅቀዋል። የዩጋንዳው ፕሬዝዳንት የባህር በር ካላገኘን ጦርነት ይኖራል ማለታቸውን ተከትሎ ኬንያ ስጋት ላይ ወድቃለች። የምስራቅ አፍሪካ ማህበረሰብ አባል ሀገራት የሆኑት ኬንያና ዩጋንዳ በባህር በር ዙሪያ በቀረበ ጠንካራ አስተያየት ምክንያት በከፍተኛ ባለስልጣኖቻቸው መካከል የቃላት ምልልስ ውስጥ ገብተዋል። የዩጋንዳው ፕሬዝዳንት ዮዌሪ ሙሴቬኒ ከአንድ ሳምንት በፊት ጥቅምት ወር ማብቂያ ላይ ሀገራቸው በኬንያ በኩል የህንድ ውቅያኖስ ይገባታል ብለው በይፋ መናገራቸው በአካባቢው ምን ያስከትላል ይሆን የሚል ስጋት ቀስቅሰዋል። የፕሬዚዳንቱ ተንከር ያለ ጥያቄና ፈርጣማ አቋምን ተከትሎ አንዳንዶች በምስራቅ አፍሪካ ሀገሪቱ መካከል ወደፊት ግጭት ሊቀሰቀስ ይችላል እያሉ ነው። ፕሬዚዳንቱ ሙስቬኒ እንዲህ የተናገሩት ቅዳሜ ጥቅምት 292018 ዓ ም በሰጡትና በአገሪቱ ቴሌቪዥን ጣቢያ በተላለፈው ቃለ መጠይቃቸው ነው። ካለ ምልልስ የተካሄደው የምርጫ ቅስቀሳ እያደረጉ በነበረበት በአገሪቱ ምስራቃዊ ክፍል በምትገኘው ምባሌ ከተማ ነበር። ፕሬዝዳንቱ በቃለ መጠይቃቸው ላይ የምስራቅ አፍሪካ ማህበረሰብ የመከላከያና የምጣኔ ሀብት ጥንካሬ ውህደትን ባብራረበት ወቅት የባህር በር ባለቤትነት ጉዳይን አንስተዋል። ሙሴቬኒ አራት የምስራቅ አፍሪካ ሀገራት በኢኮኖሚያቸው ስፋት መሰረት ወታደራዊና የጠፈር ምርመራን ጨምሮ የቴክኖሎጂ እድገት እንዳላቸው ተናግረዋል። አፍሪካ እንዴት ራሷን መከላከል ትችላለች? የምጣኔ ሀብት ውህደት ኢኮኖሚ ያግዛል ሲሉ ተናግረዋል። ሙሴቬኒ ኡጋንዳ በባህር በር ዳርቻ ከሚገኙ ጎረቤት ኬንያና ታንዛኒያ ጋር ወጥ በሆነ መልኩ የባህር ላይ መብት እንዳላት በመግለጽ የማይቻል ከሆነ ወታደራዊ እርምጃዎችን ሊኖር እንደሚችሉ ፍንጭ ሰጥተዋል። ይህኔ የባህር የህንድ ውቅያኖስ ነው ያሉት ሙሴቬኒ አገሪቱ ያላትን የወደብ ማግኘት ጥያቄ ፍለጋ ከዲፕሎማሲ ይልቅ በብሔራዊ መብት ጉዳይ አድርገው አቅርበዋል። እንዲሁም ውቅያኖሶቹና ወደቦቹ መላውን አህጉር ማገልገል አለባቸው በማለት አንዳንድ የባህር በር ያላቸው ሀገራትን በራስ ወዳድነት አስተሳሰብ ተችተዋል። በኬንያ የውጭ ጉዳይ ሚኒስትር ከፍተኛ ባለስልጣን የሆኑት ኮሪየር ሲንጎይ በሰጡት ምላሽ አገራቸው በዓለም አቀፍ ሕግ እንዲሁም የግዛትን መብትንና የተፈጥሮ ሀብትን በሚመለከቱ የሕግ ማዕቀፎች እንደምትገዛ በመጥቀስ የኡጋንዳ መሪ ሀሳብ ከሕግ ውጭ መሆኑን አመላክተዋል። ኬንያ የኡጋንዳ ቁልፍ የንግድና የአቅርቦት አጋር ብትሆንም በጋራ የነዳጅ ማስተላለፊያ መንገድ ለመገንባት እንዲሁም የባቡር መስመር ለመዘርጋት ተይዘው የነበሩ የፕሮጀክት እቅዶች እስካሁን ድረስ ተግባራዊ አልሆኑም ሲል ቢቢሲ ይዘግባል። አሜሪካ ለሱዳኑ አርኤስኤፍ የሚሰጠው የጦር መሳሪያ አቅርቦት እንዲቋረጥ ዓለም አቀፍ ጥሪ ያቀረበች የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በአልፋ ሽር በጅምላ ግድያ የተከሰከሰው ለሱዳኑ ፈጥኖ ደራሽ ኃይል አሬሴፍ የጦር መሳሪያ አቅርቦትን እንዲቋረጥ ዓለም አቀፍ እርምጃ እንዲወስድ ጥሪ አቅርበዋል። በካናዳ በተደረገው የቡድን ሰባት የውጭ ጉዳይ ሚኒስትሮች ስብሰባ መዝጊያ ላይ ሩቢዮ አሬሴፍ በሲቪሎች ላይ ግድያ፣ አስገድዶ መድፈር እና ወሲባዊ ጥቃትን ጨምሮ ስልታዊ ይጭካዮች ላይ ፈጽሟል ብለዋል። የሱዳን ጦር የተባበሩት አረብ ኤሚሬትስ ከአፍሪካ ሀገራት የተላኩት የጦር መሳሪያዎችንና ቅጥረኞችን በመስጠት አሬሴፍን ያስተካች ነው ሲል ከሰዋል። የተባበሩት አረብ ኤሚሬትስ እና አርኤስኤፍን እነዚህ ክሶች በተደጋጋሚ ውድቅ ማድረጋቸውን ቢኤቢሲ ዘግቧል። በጋዛ የተከሰተው ጎርፍ የተፈናቃይ ጋዛውያን መጠለያ ጣቢያዎች ማጥለቅለቁ ተነገረ። በጋዛ የጣለው ከባድ ዝናብ ተከትሎ በተከሰተ ጎርፍ የጋዛ መጠለያ ካምፖች በውሃ መጥለቅለቃቸው ተነግረዋል። በመጠለያ ካምፖ የነበሩ ተፈናቃዮችን አናግሬያለሁ ሲል አልጀዚራ እንደዘገበው ተፈናቃዮቹ መተኛ ፍራሽ አልባሳትና ሌሎችም ቁሳቁሶች በጎርፍ ተውጠዋል ነው የተባለው። ይህም የፍልስጤማውያን ሕይወት አስቸጋሪ ሁኔታ ውስጥ ከተዋል። የጋዛ ሲቪል መከላከያ ኤጀንሲ ትላንት ባወጣ መግለጫ የጎርፍ አደጋ በዋናነት በሰሜናዊ ስትሪፕ የተከሰተ መሆኑን ገልጾ በተጨማሪ በማዕከላዊ ጋዛ ዴር ኤል ባላም መከሰቱን አስታውቋል። በጎርፉ በርካታ ተፈናቃይ ፍልስጤማውያን ላይ ጉዳት መድረሱን ገልጿል። የነፍስ አድን ኤጀንሲ ዓለም አቀፍ ማህበረሰብ በእስራኤል ሐማስ ጦርነት መኖሪያቸው የፈረሰና በስደትና እንግልት ላይ ያሉ ፍልስጤማውያን ለማገዝ ሲልና እንግልታቸውን ለማስቆም ርብርብ እንዲያደርግ ሲል ጥሪ አቅርበዋል። በተለይ ተፈናቃዮቹ በክረምት መጀመሪያ ላይ የተከሰተ ባለው ከባድ ዝናብ ያሳለፉ ስላለው አስቸጋሪ ሁኔታ ተከሶ ስቃያቸውን ለማቅለል የተለያዩ የተለያየ መጠለያ ራ ድንኳኖች እና ሌሎች ማስፈላጊ ድጋፎች እንዲደረግላቸው ሲል አሳስበዋል። የተባበሩት መንግስታት ድርጅት እስራኤል በእርዳታ ላይ የጣለው ገደብ በመቶ ሺዎች የሚቆጠሩ ቤተሰቦች በቂ ምግብና መጠለያ ሳያገኙ ሕይወታቸውን በመከራ እንዲገፉ ያደረገ ነው ሲልም ከሰዋል። የተወደዳችሁ የቻናላችን ተከታታዮች የእለቱ መረጃዎችን እነዚህ ነበሩ። ቻናላችን ሰብስክራይብ በማድረግ ቤተሰብ እንዲሆኑ በመጋበዝ እንሰናብታቸዋለን። ሰላም።